ማድረግ የነገሰ እንደሆነ አማራን እንደሚበ ባሶ የተሾሙት በፖለቲካ ነው። መንግስትም ቤተ ክርስቲያኒቷን ይደፍራታል። ሀገሪቱ እየተባባሰ የመጣው አመፅ በዳኞች አቡነ አብርሃም አያገባውትም አርፎ ተቀመጡ። አቡነ ሳይሮስ በመጨረሻም ዝምታቸውን ሰበሩ። እንዳሻህ አስገድለህ ኦሮሞ ስለሆንክ ተመረጥክ። አቡነ ጴጥሮስ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

ዛሬ ታሪካዊ ቀን ግንቦት 17 የኔ ልደት ነው። በልደት የቀደሙ ወንድማችን የሚሄድ ነው። እንግዲህ ቪዲዮ እንደተመለከታችሁ ነው፣ የምንወደው የምናከብረው አርቲስት እንግዲህ አቡ በትናንትና ዕለት ተሞሽሯል ማለት ነው። እንኳን ደስ ያለልለው ለለው እፈልጋለሁ። በቤተክርስቲያን ስርዓት እንግዲህ ተጋብቷል ማለት ነው። በጣም ደስ የሚል መረጃ ነው። ዘጠነኛው ሺ ላይ እንግዲህ ሲያዝናናን ሲያስቀን የነበረው አቡ ደግሞ ዛሬ በቁም ነገር በቅቶ። በቤተክርስቲያን ስራ ተሞሽሯል ማለት ነው። እንኳን ደስ ያላችሁ ለማለት ፈልጋ ነው። እስቲ ወደ ቀጣይ መረጃ እንለፍ። ብዙ የተላለፉ ስለ አቡነ ሳይሮስ የተላለፉ መረጃዎች አሉ። አባቶች በልህ በንዴት እየተናገሩ ይገኛሉ። ቪዲዮ ያለ እሱ ቪዲዮ ተመልክተን እንመለስ። ምን ስም እንደተሰጠን በምን አይነት ሙቀት እንደተጨበጨበብን እንደተጨበጨበብን አይደለም አይተናል፣ ሰምተናል። ከየት ከራሳችን ከቤታችን ይሄ ህሊናን ያቆስላል። ዛሬ ግን መድፌ ምላጩ አይደለም የአንድነት ምግባችን እንኳን እየተለወጠ ያለበት ሰዓት ነው። ሰባት ቀን መቆየት ተስኖት በሁለተኛው በሶስተኛው ቀን መጥቶ ከእኔ ቤቴው ቅስናውን ተቀብሎ ጨምሮበት መስቀሉን ይዞ ባራኪ ሆኖ በአደባባይ ብቅ ብሎ እናየዋለን። ለመነኮሳት ለመነኮሳያት እየተሰጠ ያለው ስም ጨርሶ የማይገናኝ የማይዛመድ መሆኑንም እየሰማን ነው። አንዱ ገዳም ላይ የኖረ መነኮስ ብድግ ብሎ እዚያ አውኮ አውኮ ገዳሙን አመሰቃቅሎ ገዳማዊ ስርዓቱን ገለባብጦ የቁሪት ፍላጎቱንና ምኞቱን ፈጽሞ አስፈጽሞ ከዚያ ሲነቃበት እውነተኞች አባቶች እናቶች በጸሎትም ወደ እግዚአብሔር አመልክተው አስፈንጥሮ ሲሰደው ከየት መጣ ሳይባል፣ ሌላው ገዳም ላይ ይገባል። ተመሳስሎ መኖር አንድ ጊዜ ወደ ዓለሙ አንድ ጊዜ ወደ ገዳሙ ብቅ ጥልቅ የሚለውን ማስተሳሰብ ከባድ ነውና፣ ስለዚህ አስተፋጥን ለፈትያ ሁሉ ማይሰራት ዛፋ ምን ምክንያቱም የተክነቱ ነው። እንዲህ ያደረገ ሲኖዶሱ ነው እንዲህ ያደረገ የሚለው ትችት ከዚህ በኋላ አይሰራ። ዛሬ ግን መልኩን ቀይሯል፣ ጠባዩን ለውጧል። ከአንድነት ገዳማት ይልቅ የቁርጭ ገዳማት አንድ ኑሮ አደራችሁን እንዳትቀየሙ አንድ ጥያቄ ልጠይቃችሁ አደራ እንዳትቀየሙብኝ እና አንድ ጥያቄ ጠይቃለሁ እንዲህ ነው የሚል ጥያቄው በእያንዳንዳችሁ አእምሮ ውስጥ ቤተ ክርስቲያን አለች ወይ ጥያቄው ገብቷችኋል በእያንዳንዳችሁ አእምሮ ውስጥ ቤተ ክርስቲያን አለች ወይ ይህ ሁላችንም የሚጠይቅ ነገር ነው። ከቤተ ክርስቲያን የምናገኘው እንጂ ቤተ ክርስቲያን በእያንዳንዳችን አእምሮ ብትኖር አሁን የምንሰማው ጆሮአችን የሚሰማው በቅኔውም ባሽሙር የተነገረን አይሆንም አይሆንም። ቤተ ክርስቲያንን የፈለግና ለጥቅም ስለሆነ ብቻ አሁ ጥቅሟን ብቻ ስለምናገኝ ቤተ ክርስቲያን የሚባል ነገር የለም በአእምሯችን ውስጥ ያስለለለነው ጠብ፣ ያስለለለነው ሙግት፣ ያስለለለነው ውድድር፣ ያስለለለነው የሁሉ ትርምስ፣ ያስለለለነው ከክርስቶስ አልፎ ዘር መቁጠር የገባ ነው። ስለዚህ ዛሬ አባቶቼ ከይቅርታ ጋር ነው የምጠይቃቸው። በትትናሆኛ ነው የምጠይቃቸው ደግሞም በንስሐ ሆኜ ደግሞም ስሜታዊ እንዳልሆን ራሴን እየተቆጣጠርኩ እነባያም እንዳይመጣ እየታገልኩ ዛሬ ቅዱስ ሲኖዶስ የአዲስ አበባ ሕግ አወጣ ደም ከዚያ ስራ ከሽ ቀየረ፣ ከዚያ ጳጳስ ቀየረ። ነገም እርግጠኞች አይደለነው። ምክንያቱም በእያንዳንዱ አገልጋይ አይምሮ ቤተክርስቲያን ስለለለች ከቤተክርስቲያን የሚገኘው ጥቅም እንጂ ቤተ ክርስቲያን ቤተ ክርስቲያን ሆነን የምናደርጋትን ነገር እንጂ። ወንዲ አደራ እንዳልኳችሁ ነው። ልናገር ትፈቅዱልኛላችሁ? ልናገር እዚያች ቤተ ክርስቲያን ሆነን የምንጠቅመውን ሰው ወይም የምንጠቀመውን ነገር እናስባለን እንጂ እውነት እውነት ሐዋርያው ጳውሎስ በእስር ቤት ሆኖ በተናገረው ለአንድ ጌታ ለአንድ ጥምቀት ለአንዲት ቤተ ክርስቲያን መስራት ብንችል እውነት የኢትዮጵያ ቤተ ክርስቲያን አሁን ባለችበት ደረጃ ትኖራለች ወይ? እውነት እውነተኞች ብንሆን እውነት የተቆጠረውን በትክክል ብናስገባ ያስገባነውን በትክክል ብንጠቀም አማኞች ብንሆን እውነት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንግስት መንግሥትን አትመራም ነበረ ወይ? እውነት እኛ ትክክለኛ ሆነን በትክክለኛው በቅድስናው ቦታ ብንቀመጥ ኢትዮጵያ ሦስት ወር ይጨርስባታል ወይ? ችግር ሁሉ አይጨርስም? ይሄ እኛ ባልተስተካከለ ቦታ ላይ መቀመጥ ነው የአገሪቱንም ደም እያፈሰሰው ያለው። ይቺ ቤተክርስቲያን ሸክም አለባት፣ ይቺ ቤተክርስቲያን ይህ ህዝቡ ሸክም አለባት ማለት እኔና እናንተን ይቺ ቤተ ክርስቲያን ባይመሯችን ካለች የኢትዮጵያ ችግር ሶስት ወር ብቻ ነው የሚጨርሰው። ግን ቤተ ክርስቲያን የቱ ባይመሯችን ስለለለች ሁሉም አሁን እርግጠኛ ነኝ፣ አሁን ሄኖክና መጋቢያ ይላፍ እርግጠኛ ነኝ። ዛሬ ከሰዓት በኋላ 50 60 ስልክ ተደውሎላችኋል። ቤተ ክርስቲያንን እንድታገለግሉ አይደለም ወይ? ዘመድ እንድትቀጥሩ ወይም ደሞ እንድታሻሽሉ ወይም ደሞ ምን እንድትሉ ነብይንም ክርስቶስን መታዘዝ አይቻልም። ኢምፖስብል። የብልጽግና ወንጌል ተከታይ ነው። የኦነግ ኦሮሙማ፣ የዘር የጥቁር ናዚዝም አምላኪ ነው። ልክ ሂትለር ሶይል እንደ ዘ ብላድ አፈርና ደም እንደሚለው እሱም ለፌፊ ለፋ የሚል ሰው ነው። እጅግ ሰው የሚጠላ ሰው ነው። ሰውን ከርስት ለመንቀል የሚሰራ ሰው ነው። ከሱ ጋር የሚተባበር ጳጳስ በዚህ ቀኖና የተወገዘ ነው። ያለ ሲኖዶስ እኮ እኛ 1600 ዓመት ኖረናል። እንደ የግድ ሲኖዶስ የሚባል ነገር መኖር አለበት? እንደ ቢኖር ጥሩ ነው፣ ቢኖር ጥሩ ነው። አዎ ሲኖዶስ ሲሪያ አለ፣ ሲኖዶስ ግብፅ አለ፣ ሲኖዶስ ህንድ አለ፣ ሲኖዶስ ኤርትራ አለ። ሁሉም አባቶቻችን ናቸው። እዚህ ከጠፋና ዘረኛ ከሆኑ እኛ ከመንበረ ማርቆስ የሚነቅለን የለም እኮ። የተበላሹ ሰዎች የግድ ካልተቀመጡ አንድ ላይ አንድነት አንድነት የሚል ሰው አሁን ሰባተኛው ዋርያ ሲኖዶስ ቀሌሜንጦስ ቀኖና ነው የተወገዘን ስለሚቀበል ኤጲስቆጶስ ከኤጲስቆጶሳት መካከል ግብሩና ባህሪው እንደዚህ የሆነን ሰው ቢቀበል ይህን ስራን ቢያቃልል ለዚህ ሰው በርሱ ዘንድ ክብር ቢኖረው በርሱ ዘንድ እንዳሉት ካህናትን ቢያደርገው ይህን ኤጲስቆጶስ ያግልሉት። በእነርሱ ዘንድ በህገወጥነት ወጥነት እንደሚሰራ ይሁን የቤተክርስቲያን ህጎችና ስርዓቱ አንሽረዋልና ይላል። ይሄ ንጹህ ኦሮሞ ተብሎ የተሾመው ሰውዬ ቤተክርስቲያን ያወገዘችው ኃይለ ሚካኤል የሚባል አቃቤ ሃይማኖት ብሎ የሾመ ነው። ለምን እንደሆነ ሲወደቁ፣ ምክንያቱም ብቃት የላቸውም ብቃት የላቸውም። የተመደቡበትን ቦታ በትክክል ማገልገል ያልቻሉ እዚህ ይሄን ወደ 10 ምናምን ዓመት ሲቀመጡ አንድ ቀን ካገረ ስብከታቸው ያልሄዱ ሰው ናቸው። እንዴት አድርገው ነው ሰው ይሄን ቤተክርስቲያንም ቢይዙ? እነዚህ ሰዎች ከዚያው ቀጥሎ ቀጥሎ ገንዘብ ከታን ትምብሎብናል። ያዲስ አበባ ሀገረ ስብከት ደግሞ ፐርሰንት የሚሰበሰብ በመሆኑ አዲስ አበባ ሀገር በኦሮሚያ ውስጥ ስለሆነ ፐርሰንቱ ለኦሮሞ አቡነ ሳዊሮስ ለስራ አስኪያጅነት ከአቡነ አብርሃም ጋር ተወዳድረዋል እሳቸው ቢያልፉ ብሄር አልነበረም አደለም እሳቸው ቢያልፉ ኑሮ ስራ አስኪያጅ ቢሆኑ በቃ ቪዲዮ እንደተመለከታችሁ ነው በሰሜን በደቡብ በምስራቅ በምዕራብ ላይ ያሉ ኦርቶዶክሲያኖች ሁሉ ድምጻቸውን እያሰሙ ይገኛሉ ማለት ነው እንግዲህ ዘራችሁ አንገታችሁ ላይ ካረጋችሁት ማህተብ ከመለጠባችሁ አንገታችሁ ላይ ያለውን ማህተብ ፈታችሁ ዘራችሁን አንገታችሁ ላይ ማሰር ትችላላችሁ። በተለያዩ ኮመንቶች ላይ ቲክቶክ ላይ በሰሩ ቪዲዮ የተለያዩ ማስፈራሪያዎች፣ የተለያዩ ዛቻዎች እየደረሱ ይገኛሉ። ለቅድስ ቤተክርስቲያን አሁንም ምን እናገራለን የትኛውን መስዋትነት መስዋዕትነት ቢከፈል ያንሳታል? እባካችሁን፣ እባካችሁን ዘራችሁ ከሃይማኖታችሁ ሊበልጥ አይገባም። ሃይማኖታችን ኢየሱስ ክርስቶስ በደሙ የመሰረታት ቅዱስ ቤተክርስቲያናችን ዛሬም ደምቃም አብርታም አሸብርቃም ትኖራለች ለዘላለም። እንግዲህ ብዙ ዘረኞች አፋቸውን አሁንም እየከፈቱ ይገኛሉ ማለት ነው። ነገሩን ወደ ፖለቲካ እየወሰዱት እየገለበጡት ይገኛሉ። ነገሩን ወደ ዘር እየወሰዱት ይገባሉ። ግን ይሄ አይደለም። እዚህ ቦታ ላይ አቡነናት ነው ለማድረግ ይቻል ነበር። እነዛ የሻሸመኔ ሰማታት ደማቸው በከንቱ የፈሰሰው እነዛ የያቤሉ ወጣቶችስ፣ እነዛ ወለት ዮሐንስ ላይ የተገደሉት ኦርቶዶክሲያኖችስ፣ በሀዲሲ ዶዶሎ ላይ ሲቃጠሉ የነበሩት የቄስ ቤቶችስ፣ ዝቋላ ገዳም ላይ የተገደሉት አባቶችስ የነዚሁ ደምስ? ባካችን ባካችን፣ ይህ ነገር አጽኖ ሰታቹ ኦርቶዶክሲያን ድምፃችንን ልናሰማ ይገባል። አቡነ ሳይሮስ ለሶስት ዓመት የተቀሙትን ሹመት ዛሬ አግኝተውታል። በጣም የሚያሳፍር ተግባር ነው። ሙሉ ሲኖዶሱ መርጧቸው እንግዲህ የጠቅላላ ቤተ ክህነት ሆነዋል። በጣም የሚያሳፍር ተግባር ነው። ብዙ የበቁ አባቶች አሉ። እነሱስ ለምን አልተመረጡም ብለን መጠየቅ መቻል አለብን። እስቲ ወደ ቀጣይ መረጃ እንለፍ? አቡነ ሳይሮስ እስቲ ዝምታቸውን የሰበሩበት አለ። እንደዚሁም ደግሞ ብዙ ግለሰቦች አቡነ ሳይሮስን ደግፈው እየወጡ ያሉ ለሁለት ኦርቶዶክሲያኑን ለመክፈል እየተደረገ ያለ እንቅስቃሴም አለ። እነሱ ቪዲዮዎች አሉ፣ ተመልክተናቸው እንመለስ። ክህነት ማንም ሆነ ማን ከተሾመ አንድ ጳጳስ አንድ ዲያቆን ከሾመ ሌላ በትር አድቅ መሾም አይችልም። ጥያቄው በተደጋጋሚ የሚቀርበው ጥያቄው ተቀባይነት ስላላገኘ ለብዙ ዘመናት ሲንከባለል የመጣ ጉዳይ በመሆኑ እንደገና ደግሞ በዚያ ውስጥ የቤተ ክህነት ውስጥ ያለው የአስተዳደር ችግር በጣም የጎላ በመሆኑ የዘረኝነት፣ የሙሰኝነት፣ አድለዋይነት ስራ በመኖሩ በዚህ ምክንያት ነው ወደዚህ ውስጥ የገባ ነው። ያው ክቡርነቶ በጣም ለኦርቶዶክስ ሃይማኖት ብዙ ስራ ሰርተዋል። አባቶች ወደዚህ አምጥተዋል። እንደገና ሁለት ህንፃዎችን ወደዚህ መልሰዋል። ያ የመለሱት ህንፃ ግን እርስዎ ለቤተ ክርስቲያን ነው የመለሱት። በአሁኑ ሰዓት ግን ለቤተ ክርስቲያን እየሰራ አይደለም፣ ግለሰቦች ናቸው እየተጠቀሙበት ያሉት። የመጡትም አባቶች ከዛ በኋላ ነው ብዙ ነገሮች የተበላሹት። ውስጪ ነው ተነጋግሮ የሚገቡት። ከገቡ በኋላ እየተናበቡ የራሳቸውን የፈለጉትን ነው የሚወስኑት። የፈለጉትን የራሳቸውን የአንድ ወገን የሚባለው በትክክል ነው ያለው። አሁን ስልጣን ላይ ያሉት ራሳቸው ቀደም ሲልም የነበሩት ሶስት አመት፣ አሁንም ያሉት ሶስት አመት ይዞ ያሉት በአንድ ወገን አካባቢ አይደሉም። እና በዚህ ሁኔታ እኛን ገለልተኛ አድርጎ ነው ሲሰሩ የቆዩት። እኛን ገለልተኛ አድርጎ ቤተክርስቲያን እንደምንበድል፣ ቤተክርስቲያን እንደምንገነጥል አድርጎ ሲሰሩ ሲያዩን የኖሩት እና እኛውን ውን ቅድም እንደተናገሩት መንግስት እኛን ምንም የደገፈ ነገር የለም። አሁን ከክቡርነቱ ጋር እንኳን ዛሬ ሁለተኛ ቀናችን ነው ከተገናኘን አካል እንኳን አውቁኝንም ሶስት ወይንም ሁለት ከሆኑ ኤጲስቆጶሳትን መሰየም ይችላሉ መሾም ይችላሉ። እዛ ቤት ምንም ጥያቄያችንን መቀበል አልቻለም። የማፈናቀል ስራ አልሰራንም። ወደ ተሰየሙበት ወደ ተሾሙበት ሁሉም የሚሄዱ ናቸው። ወደ ሀገረ ስብከታቸው ከዚህ በኋላ ሁሉም ይሄዳሉ። እስካሁን ኤጲስቆጶሳትን ነው የሰየም። ወደ ፓትርያርኩ ሹመት አልሄድንም ማለት ነው። እነሱም ቢሆኑ የማይቀበሉ ከሆነ ከዚህ በኋላ ወደ ፓትርያርክ ምርጫ ነው የምንሄደው። በዚች ቤተ ቤተክርስቲያናችን ውስጥ አድሎ ስላለ ነው ይሄ ሁሉ ሊደረግ የቻለው አድሏል። ጉራጌ ይነግድ፣ ኦሮሞ ከብት ያግድ፣ ሌላ ውስጥ ምን አገባው? እንደዚህ ይባላል። እንደዚህ እየተባለ ይሄ ጉባኤ የኢትዮጵያን ህዝብ ሙሉ በሙሉ የሚወክል ጉባኤ፣ የአንድ ቡድን ስብስብ ገንዘብ ላይ ከገንዘብ ጋር የተያዘ ነገር፣ ወደ ሀብት መሮጥ፣ አካውንት መዝጋት፣ ቤት ማሸግ፣ ፎቅ አንድ ሁለት ሶስት ፎቅ ሰርቶ ማከራየት፣ በጵጵስና ደረጃ ያሉ ናውቃል ቢኤይት መኪና እየገዙ መንሸራት፣ ወደ ጨለማ ጉዞ ነው እየተሄደ ያለው እና ይሄ ነገር መስተካከል አለ አብረን እንስራ የሚል ነገር አድርጎልን እነዚህን ኤጲስ ቆጶሳት ወደ ስራ የሚመድባቸው ከሆነ በጋራ ተቀላቅለን ስራችንን መስራት ነው ይሆነው። የማይሆን ከሆነ ግን ወደ ፕላን ቢ እንገባለን። የአንድ ዘመድ አዝማድና የአንድ ቤተሰብ ሲኖዶስ ነው። ተቃውሟችን ይሄ ነው። እንደተመለከታችሁ ነው እነሱን ደግፈው የመጡ ግለሰቦች አሉ ማለት ነው እንግዲህ ሃይማኖታቸው ትተው ዘራቸው የበለጠባቸው ጎጣቸው የበለጠባቸው እንደዚሁም ደግሞ በገንዘብ የታወሩ ግለሰቦች አሁንም አማኔት የሆነችው ቅድስት ቤተክርስቲያናችንን እየበጠበጡ ይገኛሉ ማለት ነው። የቤተክርስቲያን ሰቆቋ ችግሯ አሁንም ቀጥሏል። ቅድስት ቤተክርስቲያናችን ዛሬ ማረብ ላይነች። ነገር ግን የእነ አቤል ደም እየተጣራ ነው። የንጹሃን ደም እየተጣራ ይገኛል። እንግዲህ ስንት ኦርቶዶክሳውያን ያስጨፈጨፈ ግለሰብ ዛሬ እንግዲህ ሹመት አግኝቷል ማለት ነው። በጣም የሚያሳፍር ተግባር ነው። የሻሸመኔ እናት አባቶች ምን እንደሚሉ ያላቅ፣ የያቤሎ ወጣቶች ምን እንደሚሉ አላቅ። ይሁን ነገር ለቅዱስ ቤተክርስቲያን መስዋዕትነት ተከፍሎ ዛሬ ግን የተከፈለው መስዋዕትነት መና አድርጋችሁ አስቀርታችሁ አባቶቻችን፣ በጣም ነው የምናዝነው። ከልብ ነው እያለቀስን ያለ ነው፣ እግዚአብሔር ምስክሬ ነው። ሁላችንም ኦርቶዶክሳውያን በጸሎትን በርታ ለማለት ፈልጋለሁ። መምህር ዲያቆን ሄኖክ ኃይሌ የሚያስተላለፈው መልእክት አለ። እሱም መልእክት ተመልክተን እንመለስ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 ነገር ሃይማኖት አይመልስ፣ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ላይ ግን የምለው ልበል ሲል አጽኖት ሰጥቷል። ዲያቆን ሄኖክ ፍኖተ ድድቅ የሚባልባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙር አንዴ ምንፍቅናን በሚያገሳ ስብከቱ ምዕመናን ሲያወዛግብ ሰንበት በት ብሎ ነበር። ጌታ በወንጌል በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ድድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተ ክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል።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 በቀጣይ ወቅቴና አዳዲስ መረጃ እስክንገናኝ ድረስ ሰላም ቆዩ።